ፑቲን ፈርመውበታል። የቀደመው ስምምነትም ተቀዳዷል። ጅምላ የሚገድለውን ንጥረ ነገር አላመርትም ያልኩትን ቃል አጥፍ ያለሁና ከእንግዲህ አብዝቼ ባመርት እንዳታዝኑ ብላለች ሞስኮ። ሩሲያ ለኒውክሌር ቦምብ መስሪያ ከሚያገለግሉ ግብዓቶች አንዱ የሆነውን ፕሉቶኒየምን በብዛት አመርታ አለው ስትል አስጠንቅቃለች። ለዚህ ደግሞ አሜሪካን ዋነኛ ተጠያቂ አድርጋለች። አሜሪካም በጥሞና አዳምጣለች። ይህ እንደተጠበቀ ሆኖ ከሩሲያ ጋር አይቀሬ ነው ላለው ጦርነት እየተዘጋጀ ያለው የጀርመን ጦር አስደንጋጭ ወታደራዊ ዝግጅት መጀመሩ ተሰምቷል። ለዚህ ማስፋፊያ ደግሞ ከ400 ቢሊዮን የአሜሪካ ዶላር በላይ እንደመደበ ታውቋል። በሌላ በኩል ኢራን ጦሬ ከመቼውም ጊዜ በላይ ዝግጁ ነው ብላለች። በ12ቱ ቀናት ውጊያ ላይ ከምታውቁት አቅም በላይ አሁን አለኝ ብላለች ቴህራን። የሀገሪቱ ጋዜጦችም ከአሜሪካና ከእስራኤል ጋር ዳግም ውጊያ አይቀርም እያሉ መዘገባቸውን ተያይዘውታል። እንዲሁም እስራኤል ለአረብ አገራት መሣሪያ ከመሸጥ ተሻግራ በገዛ አገራቸው መሣሪያዎቹን ማምረት ልትጀምር መሆኑ ተነግሯል። አንዱ የእስራኤል ግዙፍ ኩባንያ በተባበሩት አረብ ኤምሬትስ ቅርንጫፉን ከፍቷል። በጋዛ ምክንያት እስራኤልን በአደባባይ የሚወቅሱት የአረብ አገራት የቴልአቪቭን መሣሪያዎች ለጉድ እየሸመቱ መሆኑም ግርምትን ፈጥሯል። ወደ ጎረቤት ሱዳን ስናቀና የሱዳኑ ጦርነት አደገኛ ወደሚባል ምዕራፍ ተሸጋግሯል።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 ፑቲን የቀደመውን ስምምነት ቀደዋል። ከእንግዲህ ለዚህ ስምምነት ተገዢ አንሆንም የሚለውን ፊርማቸውን በሌላ ወረቀት ላይ አኑረዋል። ፕሉቶኒየም እየተባለ የሚጠራው ንጥረ ነገር የኒውክሌር ግብዓቶችን ለማምረት ከሚያስፈልጉ ንጥረ ነገሮች መካከል አንደኛው ነው። ይህንን ምርት ታዲያ በብዛት አናመርትም ተብለው ከ25 ዓመታት በፊት ቃል የተገባቡት ዋሽንግተንና ሞስኮ አሁን ግንኙነታቸው ቀዝቀዝ ማለቱን ተከትሎ ቪላዲሚር ፑቲን የለም በዚህ ስምምነት ከዚህ በኋላ አንገዛም ብለዋል። ከዘጠኝ ዓመት በፊት 2016 እንደ ኤሮፓውያን አቆጣጠር ላይ ፑቲን በተመሳሳይ ለዚህ ስምምነት አንገዛም ብለው ነበር። ነገር ግን በኋላ አካባቢ የታዩት አንዳንድ መሻሻሎች ፑቲን ሐሳባቸውን እንዲቀይሩ እያደረጋቸው ነበር። አሁን ግን ከዚህ በላይ በቃን ብለው ስምምነቱን ቀደውታል። 34 ቶን የሚሆን ለወታደራዊ አገልግሎት የሚውል ፕሉቶኒየም ማምረትና ከዚያ በላይ ማስፋፋት የለብንም ብለው ነበር። ሁለቱ ሀገራት ስምምነታቸውን የተፈራረሙት ግንኙነታቸው በአብዛኛው ሲሻከር በትራምፕ መምጣት ምክንያት ደግሞ በመጠኑ ሞቅ ሲል የታየ ቢሆንም ሁለቱ ሀገራት ግዙፍ የጦር መሳሪያዎችን የማምረት የማስፋፋትና የማሰራጨት ጉዳይ ላይ ከልባቸው ስምምነት መድረስ አልቻሉም። ለኤሮፓውያን አቆጣጠር በ1987 የተፈረመውን የመካከለኛና የረጅም ርቀት ሚሳይሎችን በምድራ እናንቀሳቀስም ከምንም በላይ ኒኩሌር የታጠቁትን መሳሪያዎች ከቀጠናችን ራቅ እናደርጋለን፣ ተባብለው ተማምለው የነበሩት ሀገራት ትራምፕ ሲመጡ ስምምነቱ ሊቀደድባቸው ችሏል። 1992 እንደ አውሮፓውያን አቆጣጠር የተፈረመውና ሰማዩን ከኒኩሌር የጦር መሳሪያዎች እናጽዳው የሚለው ስምምነትም በተመሳሳይ ተቀዳዶ ተጥሏል። ፑቲን በቅርቡም የኒኩሌር የጦር መሳሪያዎችን የመቆጣጠርን ጉዳይ በተመለከተ ሁለቱ ሀገራት ተፈራርመውት የነበረውን ስምምነት በቃኝ ማለታቸው የሚታወስ ነው። ከ1500 በላይ የሚሆኑ የኒኩሌር ቦምቦችን መታጠቅ የለብንም ብለው እየሰሩ የነበሩት ሁለቱ ሀገራት አንዳቸው አንዳቸውን እየከሰሱ ከእንግዲህ ለዚህ ስምምነት ተገዥ አልሆነም እያሉ ይገኛሉ። የኒኩሌር ጦር መሳሪያዎችን አናስፋፋም ተባብለው የነበሩት ሁለቱ ሀገራት መተማመን ከጠፋባቸው ውሎ አድሯል። አሜሪካ በዋናነት የኒኩሌር የጦር መሳሪያዎቹ ባይስፋፉ የሚል ሀሳብ ያላት እንደ ቻይና እንደ ሩሲያ ያሉ ሀገራት እነዚህን መሳሪያዎች በብዛት የማምረት አቅም ስላላቸው በስምምነት ካልገታ ናቸው በስተቀር ብዙ ያመርቱብናል በሚል ተጨንቃ እንደሆነ ይገመታል። ይህ እንደ እንደተጠበቀ ሆኖ ከሩሲያ ከዛሬ ነገ ጥቃት ይመጣብኛል ብላ እየሰጋች እየተጨነቀች የምትገኘው ጀርመን ጦሬን ብቁ ማድረግ አለብኝ ብላ ከ400 ቢሊዮን ዩሮ በላይ የሚያወጣ የጦር መሳሪያ ማስፋፊያ ልታደርግ መሆኑን ፖለቲኮ ዘግቧል። በአውሮፓ ግዙፍ ጦር ገነባለሁ ብላ የተነሳችው በርሊን 377 ቢሊዮን ዩሮ ወይም 440 ቢሊዮን የአሜሪካ ዶላር የሚያወጣ የጦር መሳሪያ እሸምታለሁ፣ ሌሎች ወታደራዊ መሠረተ ልማቶችን የጦር መሳሪያዎችን በእጅ አስገባለሁ ብላለች። አይሪስቲ የተባለውን ረጅም ርቀት ሚሳኤሏን በብዛት ለመታጠቅ ያቀደችው ጀርመን ለዚህም እንዲሆን ዲሄል ከተባለው ኩባንያ ጋር ስምምነት እንደምትፈራረም ይጠበቃል። ሬን ሜታል የተባለው ኩባንያዋ ግን አብዛኛውን የጦር መሳሪያ ስምምነት እንደሚወስድ ይጠብቃል። የአየር መከላከያ ስርዓቶችን ታንኮችንና ሌሎች የጦር መሳሪያዎችን ሬን ሜታል ለጀርመን ያመርትላታል ተብሎ እየተጠበቀ ይገኛል። በአጠቃላይ 320 የሚሆኑ ወታደራዊ ፕሮጀክቶችን በአዲስ መልክ የቀረጸችው ጀርመን በ2026 እንደ ኢሮፓውያን አቆጣጠር ከምትይዘው በጀት በተጨማሪ ለረጅም ጊዜ የሚሆን የ300 እና የ400 ቢሊዮን ዩሮ እቅድ ነው የያዘችው። ወታደራዊ ሳተላይቶችን ማስፋፋት፣ ድሮኖችን፣ እንዲሁም ደግሞ የባህር ኃይል ፕሮጀክቶችን ማጠናከር በርሊን ያቀደችው ጉዳይ ነው። ለሳተላይት እና ለመሰል ፕሮጀክቶች ደግሞ 14 ቢሊዮን ዩሮ መመደቧም ታውቋል። በተለይ ወታደራዊ ጠቀሜታ ያላቸውን የኮሚኒኬሽን ሳተላይቶች ማምጠቅ ለጀርመን ወሳኝ ግብ ሆኖ ተቀምጧል። አሜሪካ ሰራሾቹን ቶማ ክሩዝ ሚሳኤሎችን እና ኤፍ35 ጦር ጀቶችን በብዛት መታጠቅ ሌላኛው የሀገሪቱ እቅድ ሆኖ ተቀምጧል። እኛ ከእናንተ ጋር ጦርነት ውስጥ አይደለንም የምትለው ሩሲያ ይህ ሁሉ ትርምስ እንደማያስፈልግ በተደጋጋሚ እየገለጸች ትገኛለች። የዩክሬኑ ጦርነት ከተነሳ አንስቶ ጀርመን 100 ቢሊዮን ዩሮ በመመደብ ጦሬን ማስፋፋት፣ ማጠናከር አለብኝ ብላ ተነስታለች። ታዳጊዎችን ሳይቀር ለጦር ሜዳ መለምላለሁ ያለችው ጀርመን በ2029 ከሩሲያ ጋር ለሚኖርብኝ ጦርነት ጦሬ ዝግጁ መሆን አለበት እያለች እየደጋገመች እየገለጸች ትገኛለች። ሞስኮ ደግሞ እንደ ናዚው መንግስት አደረገሽ እያለች ትችቷን እያቀረበች ትገኛለች። በጀርመን ያሉትን መንግስታት ሀያልነት ተመስርቶ ሶስተኛው ሀያል መንግስት ተመስርቷል ብሎ የነበረው ሂትለር ከወደቀ በኋላ አራተኛውን ሀያል መንግስት ትገነባለሁ እያለች ትገኛለች ስትል ሩሲያ ጀርመንን በናዚነትና በሂትለርነት እየከሰሰች ትገኛለች የሀገሪቱ ቻንስለር የሆኑት ፍሬድሪክ ሜርዝም ይህንን ሀሳብ በስፋት እያንጸባረቁት ይገኛሉ ከሩሲያ ወገን ያሉ ተቺዎች ደግሞ ጀርመን በሀገሯ የገጠማትን ኢኮኖሚያዊ ፈተና ለመውጣት ፊቷን ወደ ጦሯ እያዞረች ነው ይላሉ በሌላ በኩል ኢራን ከመቼውም ጊዜ በላይ ዝግጁ ነኝ እያለች ትገኛለች። ከ12 ቀናቱ ውጊያ በኋላ ጦሬ ከመቼውም ጊዜ በላይ ተጠናክሯል እያለች ነው ቴህራን። የ12ቱ ቀናት ጦርነት ከአሜሪካም ከእስራኤልም ጋር ያፋለማት ኢራን የሀገሪቱ ወታደራዊ ተቋማት በብቃት ዝግጅት ላይ እንደሚገኙ እየተናገረች ትገኛለች። ለ15 ዓመታት ያህል የደከሙበትን ወታደራዊ ዝግጅት አምክነነዋል ያለችው ቴህራን ጦሯ በከፍተኛ ደረጃ እየተስፋፋ መሆኑን እየገለጸች ነው። የሀገሪቱ ጦር ቃል አቀባይ የሆኑት ብርጋዴር ጄኔራል ሬዛ ታላኢ ናቸው ይህንን ነገር የተናገሩት። ከአስራ ሁለቱ ቀናት ውጊያ በኋላ ኢራን በከፍተኛ ብቃት ላይ የሚገኝ ጦር አላት ያሉት ጄኔራሉ ጠላቶቻችን ከዚህ በፊት እንደቀመሱት ሁሉ ትምህርት ወስደው አሁን ይመጣሉ ብለን ባናስብም፣ ነገር ግን የሚመጡ ከሆነ ዝግጁ ነን ብለዋል። የኢራን ዕለታዊ ጋዜጣ ካያን በበኩሉ ኢራን ከእስራኤልና ከአሜሪካ ጋር ጦርነት ይመጣል ብላ እየተዘጋጀች ትገኛለች ብሏል። ኢራን እስራኤልና አሜሪካ በጦርነት የሚዘፈቁበት ዕድል ከፍተኛ ነው ያለው ካያን ጦርነት መምጣቱ አይቀሬ ይመስላል ብሏል። በሌላ በኩል የእስራኤል የጦር መሳሪያ አምራቹ በተባበሩት አረብ ኤምሬትስ የመጀመሪያውን ቅርንጫፍ ከፍቷል። እንደ እስራኤሉ ማሪፍ ጋዜጣ ኮንትሮፕ የሚባለው የእስራኤል ኩባንያ ነው። ይህንን የጦር መሳሪያ አምራች ኩባንያ ፋብሪካ በተባበሩት አረብ ኤምሬትስ ለመክፈት ውሳኔ ላይ የደረሰው ከአምስት ዓመታት በፊት እስራኤልና የአረብ ሀገራት የአብርሃም ስምምነትን ከተፈራረሙ በኋላ አረቦቹ ከእስራኤል የሚገዙትን የጦር መሳሪያ መጠን ከፍ ማድረጋቸውም ይታወሳል። አሁን ደግሞ ነገሩን ሻገር ብለው በተባበሩት አረብ ኤምሬትስ የጦር መሳሪያ ማምረቻ ለመክፈት ስምምነት ላይ ደርሰዋል። ከ30 ሚሊዮን ዶላር በላይ ኢንቨስትመንት ኩባንያው በኤምሬትስ እንዳደረገ የታወቀ ሲሆን የሁለቱ ሀገራት ወታደራዊ ትብብር ከፍ እያለ መምጣቱም ተነግሯል። ለአሜሪካ ድንበር ጠባቂዎች ለእስራኤል ጦርና ለተለያዩ ጦሮች የስለላ መሳሪያዎችንና የድሮን የውጊያ ቴክኖሎጂን የሚያቀርበው ኮንትሮፕ የተባለው ኩባንያ በኤምሬትስ የሚመሰረተው ተቋም በእስራኤሎች የሚመራና ቁጥጥሩም ከቴላቪቭ የማይወጣ እንደሆነ ማሪፍ ዘግቧል። እስራኤል የአብርሃም ስምምነትን ከአረቦቹና ከሙስሊም ሀገራት ጋር ከተፈራረመች በኋላ የተባበሩት አረብ ኤምሬትስ፣ ባህሬን፣ ሞሮኮ እና ሱዳን በጥቅሉ 18 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ከእስራኤል እንደሸመቱ ዘገባዎች ያመላክታሉ። እንደ ዩሬዥያን ታይምስ ዘገባ በ2024 እንደ አውሮፓውያን አቆጣጠር እስራኤል ከሸጠችው የጦር መሳሪያ 12 በመቶ የሚሆነውን አረቦቹ ገዝተውታል። በመጨረሻም ወደ ጎረቤት ሱዳን ስናቀና የኤልፋሸር መያዝን ተከትለው የሱዳን ብሔራዊ ጦር ወደ ኋላ ማፈግፈጉ አገሪቱን ወደ ሌላ አቅጣጫ እየወሰዳት ይገኛል እየተባለ ነው። ለ18 ወራት ያህል በሱዳን ፈጥኖ ደራሽ ኃይል ወይም አር ኤስ ኤፍ የተከበበችው ኤል ፋሽር በርካታ ዘግናኝ ፍጅቶችን ስታስተናግድ የነበረች ከተማ እንደሆነች ትታወቃለች። የዳርፉሯ ከተማ በአሬሴፍ መያዟን ተከትሎ አሬሴፎች እሁድ እለት ነበር ድል አደረግን ብለው ደስታቸውን ሲገልጹ የነበረው። ሰኞ እለት ደግሞ የሱዳን ብሔራዊ ጦር ጦራችንን ከኤልፋሸር ወጥተናል ማለቱን ተከትሎ ሀገሪቱ ዳግም እንዳትከፈል የሰጉ በርካቶች ሆነዋል። መሬቱ እስኪጸዳ ድረስ ጦርነቱን እንቀጥላለን ያሉት የሱዳን ብሔራዊ ጦር መሪ አብዱልፈታህ አልቡርሃን ጦርነቱ አሁን እንዳልተቋጨ አረጋግጠዋል። ከ12 ሚሊዮን ሕዝብ በላይ የተፈናቀለበት የሱዳኑ ጦርነት በ10 ሺዎች የሚቆጠሩ ሱዳናውያን እንዲሞቱ ምክንያትም ሆኗል። አር ኤስ ኤፍ ለ18 ወራት የከበባት አልፋሸር ደግሞ እጅግ ዘግናኝ የሆኑ ጥፋቶችን ያስተናገደች ከተማ ሆናለች። አብዛኛውን ጥፋት ፈጥኖ ደራሽ አይሉ ወይም አር ኤስ ኤፍ የፈጸመው ሲሆን የሐሜቲ ኃይሎች በዚህ ጉዳይ ላይ ለዓለም አቀፍ ፍርድ ቤት እንዲቀርቡ ጭምር ውትወታ ሲቀርብ እንደነበር ይታወቃል። ኤልፋሸር ባሬሴፍ እጅ ሙሉ ለሙሉ መውደቋን ተከትሎ የዳርፉርን አብዛኛውን ከተሞች በእጁ ያስገባው ፈጥኖ ድራሽ ኃይሉ የሱዳን ብሔራዊ ጦርን በምዕራባዊና በደቡባዊ ሱዳን ያለውን ቁጥጥር እንዲያጣ አድርጎታል። የሱዳን ብሔራዊ ጦር ዋናውን ቁጥጥር ያደረገው በሰሜን በምስራቅና በመሃሉ የሱዳን ክፍል ሲሆን ይህ ደግሞ ሀገሪቱን ለሁለት ሊከፍላት ይችላል ተብሎ እየተሰጋ ይገኛል። በቅርቡ የአብዱልፈታ አልቡርሃን ኃይሎች ካርቱምን መቆጣጠር ቢችሉም የሀገሪቱን ማዕከላዊ መንግስት የሚቆጣጠሩበት እድል የበለጠ ከፍ እያለ ቢመጣም አሬሴፍ የያዛቸው የዳርፉርና የኒያላ እንዲሁም የአካባቢው ግዛቶች በአልቡርሃን ኃይሎች እጅ የመግባታቸው እድል እጅግ በጣም ጠባብ ስለሆነ ሁለቱ ኃይሎች ሱዳንን ለሁለት የመክፈል ሁኔታ ውስጥ ሊገቡ ይችላሉ በሚል ብዙዎች እየሰጉ ይገኛሉ። የተባበሩት መንግስታትና ሌሎች ተቋማት ደግሞ በኤልፋሽር የደረሰው ጭፍጭፋ እጅግ ዘግናኝ በመሆኑ ዓለም ትኩረት ሊሰጠው ይገባል ብለዋል። ፒያሳ ኔትወርክን ስተከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።